ሰላም ሰላም ሰላም፣ እንዴት ናችሁ? የዞማነሽ ዩቲዩብ ቻናል ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ፣ ውድ ተከታታዮች ማለት ነው። ዛሬ እንግዲህ የሰራተኛዋ አደይ ድራማ ይዘን መተናል። በጣም አጓጊ ላይ ነበር ያቋረጠው። እንግዲህ ዛሬ አይተናል ማለት ነው፣ አብረን የምናየው ይሆናል ከጥንተናጋ ማለት ነው። እንግዲህ ወደ ቪዲዮ ከመሄድ በፊት ለዚህ ቻናል አዲስ ከሆናችሁ ከታች ያለችኋል የደወል ምልክት ሁለቴ በማጥቆር ሰብስክራይብ ያድርጉ ማለት ነው፣ ቤተሰብ ይሁኑ። ኮመንት አስተያየት፣ ሰፖርት አትርሱ። ወደ ቪዲዮ እንሄዳለን ማለት ነው። ላይክ ወዳቸዋለሁ

እኔ ራሷ ትሆናለች እያሳገዳችው እራሷን በራሷ ተስማምታ ፍቅርና አታቃትን ማለት ነው። ያየሽው፣ እየሰማሽው እየጠረጠርሽው ነገር አለ? አይ ምንም ነገር አሰማ። ደግሞ ጨራሽ ሆን ብላ ነው በሩን ከላይ ላይ ዘግታብኛ ሄደችው። ሌዶ፣ በቃ ዝም በይ ብሎ ይላታል። አቤት የእናት ወጥ ዝቁርቁኖ ነው የሚባለው። እውነት እኮ ነው። ይህ ቀይ ያለቀሰች ነው። እንግዲህ ምግብ ይዞላት እየመጣ ነው። ዳይመንድ፣ ዳይመንድ፣ አንቺ ለካስ ነው ባማለሽ ታለቅሻለሽ። አንተ የተረገምህ ቆይ፣ እንዴት እንደስ ታደርገኛለህ። እኔ እኮ ፍቅር ነኝ። እነዚህ ቦታ አስወጣኝ። ይቺ ንቀትሽ ናት እኮ በጣም ምትመቸኝ። ይልቅ ይልቅ በጅስ ትበይልሽ ወይስ ታቆስሽ? እኔ ፍቅር የማንም ለቀምቃሚ አልበላም። አልበላ እዛው ራስህ ብለው

በጣም ይከብዳል እና ደግሞ ያው ጽዳት የሚባል ነገር አለ። እንግዲህ በአፏ ይዘዋለች ማለት ነው ብለዋለች። ይኸውልሽ ጥፊውና ፊትልሽ ነው የምለጥፍልሽ ብሎ ያስፈራራታል ማለት ነው። እንግዲህ ፍቅር እንግዲህ ቀጣቷን እያገኘች ነው። የአደይን ፍቅር ታገታለች። እስን አትስሚው እኔ በጣም ነበር መዋደ

በማላቀው ነገር እንደዛ ሆነ ብለ ሳምንት ሙሉ ታቆርፈኛለ። ሰው አለ አታያቸውም? የትኛው ወንበር ነው ሰው አለ መሬት ላይ ለመቆም ሰው አለ በመል ግፋይ። ፍቅራቸው በጣም ያስቀናል? በጣም ደስ ትላላቸው? አዴ በጣም እናመሰግናለን። ግን የልጅነት ፍቅረኛ ምናምን የለሽም? አልነበረሽም? አንነበረሽ እሺ። ስላንቺ ነገሪ የኛን ብቻ ሰምቶ ነው የለም? እኔም እንኳን በልጅነት የነበር የታጨሁት አባቴ ሊድራይ ሲስማማ እኔ ማግባት ስለማልፈልግ ጠፍቼ ወደዚህ መጣሁኝ። አንድ ቀን ባህሪ ኖረኛ ትዳር ምናምን የሚለውን ነገር አስቤ አላቅም። እዛ ልቅ የህትን የኔን እንዴት ህይወት እንዴት እቀይራለሁ፣ ሰርቼ እንዴት እቀይራለሁ፣ የቤተሰብን ህይወት፣ ባል ምናምን ይኖረኛን ብዬ አስብበት አላቅም። ስቴለ ስለ ባርኮት አጫዎቼ። ባርኮት ማለት የውሃ በጣም በጣም እሩሩ የሆነ ነው። ፍቅር በጣም አስቸጋሪ ናት። ጠባያን ተቋቁመሽ እዚህ መሆንሽ በጣም አደንቅሻለሁ። በጣም ጎበዝ ነሽ። እኔ በቃ ፍቅርም ስለሌለች ለባርኮት ይሁንና ልስራላት፣ ልስራላቸው። ቆይ አዴ ይሄን ለነሳሳና አብረን እንሄዳለን። ሌላው እያነሳች ይች ቪዲዮ የሆነች ልጅ በቃ አልጋ ላይ ወጣ ነው የምትጨፍረው። ሆለ አይ በጣም እንግርም የምትለኝ፣ ወይ ጉድ። ቆይ አንቺ ልጅ ማሰቢያች ተቃውሷን? እንዴ ስለ ፍቅር ባታስበ በባርኮት አታስቢ። ለምንድን ነው ማዘዝብልነት? እሱ ምን ሆነ? በቃ እዚህ ቤት ምንም ፈታ ማለት አይቻልም? እንዴ ባክሽ ቅርበታ እንታይና የነገረችሽ ነገር ካለ ወይ የምታውቂው ነገር ካለ በእናሽ፣ ነገሬ ብርኩት እንደዚህ የሆነ ምንም ሳላደርግለት መቀር አንተ ተጨንቀህ ካልሆነ በዛች ክፉ ምን እንዳደረገች ምን እንዳደረገች ብታቅ ኖሮ እንደዚ፣ እንኳን እውነቱን በቀ ራሱ የት እንደሆነች መናገር አልፈለግም። እሷ አንድ ቀን አንድ ቀን ለሰው ስታዝን አይታ ታውቃለህ? ሊዱ ሌዱ ታይ መናትሽ፣ ይህ ጎበያንጭ ጠባይ አይደለም። ደርሰች ትፍቅርን መምሰል አትቸኩይ። ክፉ ክፉ እያደረጉብሽን ሰዎች በክፉ መመለስ የለብሽም። ውጣ ከከፈለ ሊዱ፣ የፍቅር መታገት እጅሽ ላይ የለበትም አይደል? ዴቪድ የውነትን ያምረን ያጠይቀን። እኔ አሁን ስራዬን ብዬ እሷን አሳሳግድ እንጂ። ለማንኛውም ፍቅር ታገታ ሳይሆን እራሷን በራሷን ያሳገደች። ለሁሉም ነገር እኮ ምክንያት አለው። የጠረጠርሽው ነገር ካለ ነገሪኝ። ዴቪድ እኮ ስለዛች ተንኮለኛ እያወራ ነበር አንተ ምንም አልገባህም። የራሳቸው ጉዳይ። ዳይመን ጋር ነገራት። ካገኛቸው ደግሞ እንዳትመጣ በዛው ንገሯት። ትሰሚያለሽ? ሄዱ። ይሄ ቤት የእሷ ነው እንጂ ያንች አይደለም። በቃ ከእሷ ጋር መኖር አልፈልግም። ፍ በቃ ከአንተ አንተ መሄድና ከእሷ ጋር አስቀብጥ፣ እኔ ጋር አታሽቀብጥ ምናምን ትላለች ወይ ጉድ። እንደዚህ አይነት ሰው ግን አለ? ምንም አይመስላት። በቃ ምንም። ግን ውስጧ በጣም ደስ የሚል ነገር አላት ግን አንዳንዴ ደግሞ አደይ የምታሰቃያት ነገር ነው። እኔ ግርም የምትለኝ እንጂ በጣም ደስ የሚል እኮ መልካም ነገር እኮ አላት። በጣም ሙሉ ለሙሉ ክፉ የምትባል አይደለችም። የዱ ማለት ነው እንደ ፍቅር በጣም ጨካኝ የምትባል ሴት አይደለችም እውነት ለመናገር ማለት ነው። እና ባርኩት፣ አዎ መጣው። ስለ ፍቅር ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያገታት ሰው ሰውዬ እኔ ደግሞ ካንቺ ጋር የዳይመንን ቤት የዳይመንን ቤት እንድታሳየ ነበር። አይ እንደዛ እንኳን አይደለም፣ በፖሊስ ከመለከቱ እህቴን ላጣት እችላለሁ። ያው እንደዛ ነው ብሎ እንግዲህ። አደይ የቆየሽ፣ እኮ ሰላም ነሽ? ለምለም፣ እንዴት ነህ? ይቅርታ አደይ አስቆየኋት። ችግር የለውም በአደይ በቃ አንቺና ለምን እናንተ ቤት ጠበቁሽ? ለምን እኔ መምጣት እፈልጋለሁ? ቅርብ እኮ ነው። ደሞኮ ቀደም ለም ለምና ፍቅር እኔ ላዋራቸው ፈልጌ ነው። ከዛ ልታሳየው ትሄዳለች። የእኔ ምስኪን ምስኪን እኮ ናት። አደይ ማለት በጣም በጣም ደስ የምትልና ምስኪን የሆነች የውሃ ነች የእውነት ለመናገር የእውነት እኔ በጣም ነው የምትመቸኝ አደይ። አደይ አደይ አደይ አደይ የአደይ ልብ እንዲኖረ ይፈልጋለሁ። ደ ምንም ነገር ብትደረግ እኮ በቃ በቅን ነው የምታስበው። እንዲ በቃ ምን ልበላችሁ? ፈጣሪ ሆይ ሁላችንም የአደይ ልብ ይስጠን። የእውነት ቀን ነሁባት አንዳ ተጠገኝ ትለዋለች እንዳት ተገድ አንቺ አየሽ፣ አንቺ ተንኩለኛና መጥፎ ሰው ስለሆንሽ የሰውመ ምንም አይገባሽም ውስጤ ትልቅ ህመም አለ። እኔ ኮ አዴን እኮ ልጎዳት አልፈለጉም፣ ግን እኮ ለገንዘብዬ በጣም ሽጫት አለሁ አዴ፣ ለገንዘብዬ ቀየርኳት። ወይኔ ይላል ማለት ነው። በጣም ቆጭቶታል ማለት ነው። እውነት ለመናገር ማረባ ሰው ምናምን እያለ ራሱን በጣም እየወቀሰ ነው የሚገኘው። ለምን አትይም? እኔ እንዳንች ክፉ ሰው አይደለሁ አልነበርኩም፣ ግን በቃ ማጣት፣ ድህነት ክፉ ሰው አደገኝ። እናትና አባቴ በልጅነቴ ነው ያጣሁት። ያደይ አባት እንደ ልጁ አድርጎ ነው ያሳደገኝ። ይንከባከበኝ ነበር፣ ይጠብቀኛል። ለምን አጥኝ አላውቅም። ለምንድን ነው ወረኛ? ምን አገባሽ? ውስጤ ብዙ ቁስል ነው ያለው። አባትሽ ክፉ ነበረ። በትባይ ምን ምን ይመስልሻል? አታምኚም። ለዛ ነው ምጠጣው። ለዛ ነው ምደባደበው ለዛ ነው የምዋጋው። ስጠጥ እንደዚህ ስታጠብ ስዋከብ እንደዚህ ሙሉን ቀን እውላለሁ። ለእኔ ዘብ በቆመች ማ ባዳ የመጣች ራስ ወዳና ፈቅደ ባረገው ነገር ለምን ተጠጥታለ? እኔ እጄን ኮትች አዴን እንደዚህ አድርጋት አላልኩ። ለምን ትልፈሰፈሳለ? አንቺ ማን ነው የሚልፈሰፈሰው? ይላትና ጉረረዋን አንቺን ገድየሽ ሲጠርጌ ጠይ ገድየሽ እጠባለሁ። አንተ ቆሻሻ ልቀቀኝ! አንተ ልቀቀኝ! አንተ ትለዋለች ትለዋለች ሲጣርግሻለሁ። አደይ ምናባሽ ነው ምታሰቀሽ? ምናባሽ ፈልገሽ ነው ከአደይ ምታሰቀሽ? ተናገሪ። ዳይመንት፣ ተወይ፣ ተወይ፣ ጠጥታ የሆነ ነገር እንዳታረግ ምናምን ትለዋለች ማለት ነው። እንግዲህ እዚህ ጋር በሩ ሊንኳኳ ነው ማለት ነው። እንግዲህ ሊቀወጥ ነው። አደይ በሩን ታንኳኳዋለች። አደይ እንግዲህ ማን ነው? ይላል አደይ ነኝ። ንጉስ ነኝ ክፈትልኝ። እንዴ ፈጣሪ ሆይ፣ በህልመ ነው በላይ የአደይን ምጥን የሰማሁት አደይ ቤት ድረስ መጣች። አላወቅህ አላወቅህ። ጉሮሮውን ነው የሚያንቀው እንግዲህ አሁነ ሲቀ። በጣም ነው የሚያሳዝነው፣ ግን ያሳዝነውኛል። አንተ አንተ ፍቅርን የትን ያረካል። እኔ የማውቀው ነገር የለም ቅድም እነግርሻለሁ አይደል? እነግርሻለሁ። ታውቃለህ ታውቃለህ? አለ ባርኮት። ተረጋጋ። የጓደኛዬ የት ነው ያለው? እህቴን እህቴን ማን ነው የወሰዳት? እባክህ ልቀቀኝ። እኔ የማውቀው ነገር የለም። ምናምን ተሰማኛለህ። የት እንዳለች ያ ዳይመንት ጓደኛ ጋር ወይስ ከጓደኛ ተወስደኛለ ወይስ ልድገምልህ? እሺ አሳይሃለሁ። ከዛ አቤት ቆርቆሮ አግኝ በጣም የምትገርምለችነት የድሃ ድሃ የሚኖርበት ማለት ነው። በቃ ድሃ እኮ ምን የማይጎረብጥ ላይ ቤተኛ ወንበር ላይ ቤተኛ በንግድ ልክ እኮ እኛ መደብ ላይ ነው ተኝተን ያደረነው። ለነገሩ ለኛ ብርቃችን ነው። አጀተነሽ ሶፋ ላይ ተኛተሽ አንዴ ተላታለች። ሌሎ ምን እያደረግሽ ነው ብላ ትናደዳለች። ሴት አይደለሽ። ከፈልግሽ ገብተሽ መስራት ትችያለሽ። እኔ እኮ ሌዳ ነኝ አንዱ ለቀን የሰራተኛ ና ሰራተኛ መሆንሽን ረሳሹ እኔ የአንቺ ሰራተኛ አይደለውም። ከዚህ በኋላ አይደለም እኔ መናገር ቀና ብለሽ እንኳን እንድታኝ አልፈልግም። እኔም የሆነ ታይም ላይ ልክ እንዳንችን በእናትና በአባት በእናትና በአባት እቅፍ የምሮ ነበረ ትላለች ማለት ነው። እንግዲህ ቪዲዮ እንደወደዳችሁት ባለሙሉ ተስፋ ነኝ። እኔ ይመስል ነበር የዛሬ ቪዲዮችን በቀጣይ ቪዲዮ በአዲስ ቪዲዮ ውስጥ የምንመጣ ድረስ የዚህ ቻናል አዲስ የሆናችሁ በድጋሚ ከታች ያለችውን የደወል ምልክት ሁለት በማጥቆር ቤተሰብ የሆኑ ሰብስክራይብ፣ ላይክ፣ ሰፖርት፣ አስተያየት ኮመንት፣ አስተያየት ማስተካከለው ነገር ካለ እንድትጽፉ በትህትና ጠይቃለሁ። ማለት ነው እንደምትወዱ ተስፋ አደርጋለሁ። በድጋሚ በድጋሚ ቪዲዮ በቆንጆ ቪዲዮ እስከምመጣ ድረስ መልካም ጊዜ ሆኑ ይሆንላችሁ። እወዳችኋለሁ ሁላችሁ ነው።